የሰው ልጅ ያለ የታወቀ ነው። ስልክ ሊጠፋ ይችላል፣ ፎርማት ሊሆን ይችላል። በትንሹ ሶስት አራት ስልክ ነው እንትን ብለው ከቤት የሚያወጣ ስልክ አለ ማለት ነው። ሁሉም ኢሜይሎች ምናምን የሚቀመጡበት እና አንዳንድ ነገር ማስቀምጥበት አይፎን ፕሮማክስ፣ አይፎን 16 ፕሮማክስ እና ኤስ አይ አንድ አልትራ ሁለቱም አንድ ላይ ጠፉ። ቪዲዮዎች ነበሩ ማለት ነው።

እስኪ ሰብስክራይብ አድርጎኛ አይከፈልበትም። እንግዲህ ሰይድ ዛሬ ተገይተዋል ማለት ነው። አዳማ ነው። ትናንትና ያልኳቸው እንግዲህ አዳማ ነው አለ አልጠፋም ብያችሁ ነበር። ባልኩት መሰረት ይሄው ከሷ ጋር ቆጭ ብሏል ማለት ነው። አዳማ ተቀምጦ ነው ብዬ ነበረ። እንግዲህ ማየት ማመን ነው። ቴሌግራም ላይ እርግጥ ጽፍ ይልታል። ደግሞ ቴሌግራም አይሰራም ይላል ግን ይሰራል። ሁለት ራይት የሆነ ያይዋል ለ ስለዚህ ለማንኛውም እንግዲህ ሱመያ ዘና ፈታ እያለች ነው። አዩ እንግዲህ በደስታ እያለቀሰች ነው። ለማንኛውም ሰይድ አሁንም ቃላት እየሰራ ነው ማለት ነው። አዲስ አበባ ተቀምጦ ሚስቱን መጠብቅ ሲገባው አሁንም አዳማ ሄዶ ፋፋሽ እያለ ነው። ሱመያ እንግዲህ ምንም ጥፋት እንደሌለባት ታውቃላችሁ። ምክንያቱም እነሱ ያዩትን ሀገር ለይ ብላ ነው እውነት ለመናገር ማለት ነው። ባንዱም ላይ ፈራጃ አንሆንም፣ ግን እቺ ቡኒና አዩ የተባሉ ሰዎች ግን እልግ ያስጨርሳለ። ቢሆንም እንግዲህ ሱመያ ባለሽበት አላህ ይጠብቅሽ ነው የምለው ማለት ነው። ሰይድም እንኳን በሰላም ተመለስክ። በነገራችን ላይ እንደ ስላነገርኳቸው ለባልና ሚስት በሚያመጡት ጣጣ ልጆች እንዳይበጠበጡ፣ ሱመያም ለልጆቹ አላ ሰላማን ላይ ያድርገው፣ ሰይድም ደግሞ ለልጆቹ አላ ሰላማን ላይ አድርገው። ስለዚህ ሰይድ ለሱመያ ባይጠቅማ፣ ሱመያ ደግሞ ለሰይድ ባትጠቅም፣ ግን ለልጆቹ እያንዳንዳቸው ሚና እናትና አባት ይጠቅሟቸዋል ማለት ነው። ይቆሙላቸው ይኑሮላቸው ነው የምለው። ስለዚህ ሁላችሁ ማሰብ ያለባችሁ ህይወታችሁ አፕን ሲያድርግ ለልጆቻችሁ ኑሩላቸው ለልጆቻችሁ ኑሮላቸው ነው ምለው፣ ማለት ነው። ስለዚህ እንግዲህ ሱመየም ሰይድም አላህ ሱብሃነሁ ወተዓላ ያስጠረቃችሁ፣ ካልሆነም ደግሞ እንግዲህ ለሁለቱ ልጆቻችሁ እንግዲህ ከአንተም እሷም አላህ ያኑራችሁ ያቁማችሁ ነው ምለው ለማንኛውም ማለት ነው። እና ውድ ቤተሰቦቼ ሰብስክራይብ አድርጉኝ፣ ላይክም አድርጉኝ። ዛሬ እውነት ለመናገር በጣም ከፍቶኛለሁ። የከፋይ ምክንያት ጓደኛዬ ልጇ እንግዲህ አንድ ልጇ ያው ኢትዮጵያ ረጅም ጊዜ ሆኗታል። ሀገር ከመጣሽ አርኳለ እንግዲህ ታሞም አይደለም እንግዲህ ድንገተኛ ነው የሞተባትና ልቅሶ ጓደኛ ልደርስ ሊሄድ ነው እንግዲህ። እሷንም ምን ልበላችሁ እኔ እንጃ እንዴት እንደምላችሁ ያው እንግዲህ ፈጣሪ እንግዲህ ያጽናት ነው የምለው። በሰው ሀገር ልጅ ማጣት ማለት ከባድ ነው። ወላሂ ነው የምላቸው ላይ እንደዚህ ብዬ ስል እስካሁን አልቅሻ አልቅሻ አይኔ ሁሉ ብጥ ነው ያለው ማለት ነው። እንደ በቃ ስታለቅስ አሳዘነች፣ በስልክ እና ብቻ አልሀምዱሊላ እና እንግዲህ እናትና ሳይታያዩ ወላሂ በጣም ነው ያሳዘነች የከመላችሁ በላይ ማለት ነው። በቃ አንድ ልጅ የነጣ ውስጥ በጣም ነው ያሳዘነኝ። ቢሆንም እንግዲህ እኛም ሁላችንም ወደዛው ነን። ወላሂ በጣም ነው በቃ ውስጤን ነው የተሰማኝ ማለት ነው። ውስጤን ተሰምቶኛል እውነት ለመናገር ሁላ እንግዲህ አላህ ወጥቶም እኛንም ከመቅረት የጠብቀን ለልጆቻችን ለቤተሰቦቻችን ምኛም ተው አላህ ያድርሰን ነው የምለው በጣም ነው የተሰማኝ። ለማንኛውም እንግዲህ እህቴ፣ ጓደኛዬ ያው ልጅሽም እንግዲህ አትሻል እኔ ሌላ ምንም አልልሽም። እንግዲህ እውነት ለመናገር አንዳንድ ጊዜ በጣም ነው የሚከብደውና ምን ብዬ እንደምላችሁ አላቅም እና ለቅሶ ሊሄድ ነው ውላቸዋለሁ ወደ ቤተሰቦቼ ለበሰላም እኔን የሚመልሰኝ እንግዲህ ደርሽ እንሻላ ያው አላ ስብን ታላ እንግዲህ ሁላችንም ወደዚያው ሀጆች ስለሆን ምንም ልላት አልችልም። ብታሳዝነኝም እንግዲህ እውነት ለመናገር እናቷን ወንድሟን አጥታለች። ግን ቢሆን ደግሞ አንድ ልጇን ላይ እሄዳለሁ፣ ዛሬ ዋለሁ፣ ነገ ሂጅ ድረዋለሁ እያለች ስትል ስታደርገው እኔ በጣም ነው ወላሂ። ማናገር ሲያቅታት እኔ በጣም ድቤ ነው የነሳኝ ማለት ነው። ብቻ ላይ እስካሁን በቃ ሴት የራሱ ዝንበይ ብት ዝንበ ብት ደፊ ዝማለላ ለ ወላሂ መሙላችሁ። በቃ አልቅሽ፣ አልቅሽ፣ አልቅሽ። የመዳን ቤት እንኳን ራሱ አልመሰለኝም፣ እውነት ለመናገር እና እንግዲህ ወርዶቼ ራሳችሁንም እናንተም ጠብቁ፣ ቤተሰቦቻችሁን ረጅም ጊዜ በተለይ ከቆያችሁ ሄዳችሁ ሞላ ይሄዳሉ። እንሻላ ቤተሰቦችን ናፍቀውኛልም ሁላችንም ረጅም ጊዜ ነው። ግን በጣም በጣም በጣም ሲበዛ ደግሞ ከባድ ነው። የአንድ ልጅ እርሜዛ ሀገር መቀመጥ ማለት እንግዲህ መዳሪዋ መኳያዋ የደረሰች እናት ልጇን ስታጣው ምን ያክል ስሜቱ ለእናንተ ከባድ እንደሆነ ይሰማችኋል። ብቻ አላህ ሂስቶራሊክ ለማንኛውም እስኪ ሰይድን አይተን እንመለስ ማለት ነው። ይህን ያክል ካልኳል። አንዳንድ ጊዜ ጦሽ አረጋታለሁ። አይፎን እኮ ነው የጠፋው። እንዴት አይፎን ይጠፋላል? ሰይድ ጠፍቶብሽ በምልቴ ነው። አይ አለማወቅ አለመገንዘብ። እንኳን ደህና መጣልኝ፣ አይፎኑን ተወ፣ ቁሳቁስ ተወ ማለት ሲገባሽ፣ እንዴት አይፎን የሚያክል ነገር ይጠፋላል? እንኳንም በሰላም መጣህ። ለቤቱ ኪራይ ለመክፈል ሰይዶ፣ ይሄ ሞት ባለበት ጊዜ ግን ራስህን ረክዘህ፣ ልጆችህን፣ ለልጆችህ ብትኖርላቸው ጥሩ ነው። ለማንኛውም ማለት ነው አላኩልህልን ለማንኛውም ውዶቼ ለላ እየወዳችኋለሁ፣ ሰብስክራይብ አድርጉልኝ። አባረታቱን እኔ ምስኪ በጊዜ ሄጄ ናፈቀች ልጅን እንዳገኝ ማለት ነው። ሰብስክራይብ ላይክ እያደረጋችሁ አባረታት። መቸም ሰው ልጅ ይኖራለሁ እንጂ መቸም እንትናል እኛ በቃ በጀርባችን አዝለን ነው ሞት የምንሄደው። ግን ቢሆንም ያዋል አደለም ለነገ ደግሞ እናስባለን። ልጅ እንዲህ ብዬ ልጅ እንደ ሀርጌ ራሴ እንዲህ ብዬ ነው። ስለዚህ እንግዲህ ግንህንም አበረታትን ሰብስክራይብ አድርጉኝ ነው ሙላችሁ የሚወዶች ወዳችኋለሁኝ ሀገራችን ኢትዮጵያን አለ ሰላማ ላይ አድርግልን። ይህ ሰው ሀገር በቃ ይበለን፣ ስደብ በቃ ይበለን። እንላችኋለሁ ሰላሙ አሌይኩም ወራህመቱላሂ ወበረካቱ።